ብዙውን ጊዜ በሰዎች ላይ የሰው ቃል ሲሰብራቸው አለፍ ሲል ደግሞ ብርታትና ወን የሆኑ ሲጠግናቸው ማየትና መስማት እየተለመደ ነው። ቢሆንም አብዛኛው ሰው ግን በቃላት ተሰብሮ ህልሙንና ዓላማውን ዘንግቶ ከመስመር ሲወጣ በሌላ መልኩ ደግሞ የተወረወረባቸውን ቃላቶች ለመልካም አጋጣሚ በመጠቀም ራሳቸውን አሻሽለው ትናንት ላይ ሆነው ዛሬያቸውን ያሳመሩ ቁጥራቸው የሚናቅ አይደሉም። ከነዚህ ጥቂት ብላተኛና የህይወት ቀመርተኞች መካከል ታዲያ የወቅቱ የሀዋሳ ከተማና የኢትዮጵያ ብሔራዊ ቡድን የግብ ዘብ አንዱ ነው። በዘመናዊ እግር ኳስ ግብ ጠባቂዎች በእግራቸው ይጫወቱ ዘንድ አስገዳጅ በመሆኑ ሰይድ ሀብታሙ ለዚህ ያጫወት ባለመመቸቱ ለብሔራዊ ቡድኑ ጥሪ ቢደርሰውም በወቅቱ ብሔራዊ ቡድኑ ይዘው የነበሩት አሰልጣኝ ውበቱ አባተ ሰለባ ሊያደርጉት ግድ ሆነባቸው። ሰይድ ዛሬ ላይ ሆኖ ነገን በማየት አለመቻሉን አምኖ ባለመቻሉ መቻሉን ለማሳየት ጥረት በማድረጉ አሁን ላይ ለብሔራዊ ቡኑ ቀዳሚ ተመራጭ እንዳደረገው ይናገራል። ማለት ከዚህም በፊትም ያው በእግር እጫወታለሁ፣ ግን እንደዚህ ደፍሮ ማለት አሰልጣኞች ላይ ታችኛው ሊግ ላይ ስጫወት ብዙ ደፍሮ እንድትጫወት የሚፈልግ አሰልጣኝ አልነበረ። ግን ውበቱ ከያዘ በኋላ ናሽናል ቲም ትምህርት የሆነኝ አንደኛ ያው መጀመሪያም እንደ ታዳጊነት ከጅማ ከነማ ነበር ወደ ናሽናል ቲም የተጠራውት እና እዛም በኋላ ነው እዛ ናሽናል ቲም ላይ በቃ ማለት አንድ የተቀነስኩበት ምክንያት በእግር ላይ ብዙም እንትን አለበት። ማለት የመጣሁበት መንገድ በእግር እንዲጫወተው ስላልፈቀደልኝ እዛ ናሽናል ቲም ሲመጣ ደግሞ ያው እነ ተክላይማኖሻንኮ እነ ጀማል ጣሱ ምናምን ብዙ ሲኒየር በረኞች ነበሩ። እና ያው ቢያንስ እነሱ ከኔ በጣም የተሻሉ ነበሩ፣ በግር ላይ ማለት ይጫወቱ ነበር። በቃ ከዛ በኋላ ነው ለመጫወት በግር የሞከርኩት ማለት ክሎቱ እያለኝ ከዚህም በፊትም እያለኝ ነው የተደበቀብኝ፣ እና ያን ነገር ደሞ እንዳወጣ በዛ እንትን ናሽናልቲም በመቀነስ ያ ነገር እንዳዳበርና በዛ ነገር ላይ እንድሰራ አድርጎኛል። ከዛውም ነው ወልቂጤ ቤትም ከሰልጣኝ ጳውሎስ ጋራ ለመጫወት እንሞክራለን። የበለጠ ደግሞ ግን አዳማ መጥቼ ነው በይታገሱ በይታገሱስ ብዙ ኳሶችን ለመጫወት እየጨቁት ለዛ ነገር ያበቀኝ ነው። የናሽናል ቲሙ በዚህ ምክንያት በመቀነሴ ነው እዛ ነገር ላይ እንዳደረገው በማ ጊዜ ማለት ነው። ተከለው ወጡ ሰዓት በኮቹ ወጡ ሰዓት። ኦኬ ለመጀመሪያም ጥሪ ያው በአብርሃም ቢሆን አብርሃም በኮቪድ ሰዓት ያው ሁሉም ጨርሶ ሆና ነበር። ከፌዴሬሽን ጋር አልቀጠለም። ውበቱ ነበር የያዘው። በዛ ምክንያት በቃ ያን ነገር ላይ ነበር ብዙ። ውበቱ ቀነሰ፣ መልሶ ውበቱ አሳወቀ። አዎ ማለት ከፍታት የነበረው በእግር ላይ ነበረ እና ያን ነገር እንዳስተካከለ ለዘመናዊነት ኳስ ደግሞ ያው ግዴታ በእግር መቻል አለበትና ከዛም በኋላ ደግሞ ያው ውበቱ አውጥቶኛል። ያን ነገር በታገሱ ሰርሙኝ ሰርቼ ከዛም በኋላ ነው ናሽናል ቲሙን በውበቱ ሰው ድጋሚ በዘንድሮ ውድድር አመት ለሰይድ ጥሩ የሚባል አይደለም። በተለይ ደግሞ በብሔራዊ ቡድን ደረጃ ተሳልፎ በተጫወተባቸው ጊዜ ለስህተት ተጋላጭ የሆነባቸው ጨዋታዎች ነበሩ። ይሁን እንጂ ሰይድ በስህተቱ የማይደነግጥ በስህተቱ የማይሰበር በራስ መተማመኑ የሚያስደንቅ ልብ በሙሉ ተጫዋች እንደሆነ ብዙዎች ይናገሩለታል። ለዚህ ደግሞ በትናንት በሬ ዛሬ እንደማይታረስ አውቁ ነገን የተሻለ ለማድረግ መስራት እንደሆነ ምስጥሩን ያብራራል። ማለት በሕይወት ውስጥ ያለፈን ነገር መመለስ አይችልም። በሕይወት ውስጥ ጨዋታ ላይ የሚቻ አለም በየትኛውም ሶሻል ላይፍ ላይም ራሱ ያለን ሰውን ነገር እንደ ትምህርት አድርገ መውሰድ ነው እንጂ እሱን እያሰብክ መቆዝም እና ወደኋላ ማሰብ ተገቢ አደለም። ለወደፊትም ያው ወደኋላ ነው የሚስብ እንጂ ምንም ጠንካራ እንድትሆነ አይደለም። እኔ ያ ነገር አልሐምዱሊላ ጠቅሞኛል ብዬ ነው ማስቡ። ማለት ያለፈውን ነገር ብዙም ትምህርት አድርጌ ነው እንጂ መወስደው አልጨነቅም። ጌም ላይም ቢሆን የሆነ ብሳሳት እና ቢገባብኝ እራሱ ያን ነገር ብዙም አላስታውስም። ግን ድጋሚ አንስተ ተላለ መሳሳት ብዙ ጊዜ ይሰራል ማለት በጌሞች ላይ የሆነ በቃ ይሄ አሁን አለ አይደል በቃ ሲል ሚስቴኮችም መሳሳት የሌለብህ ሚስቴኮች አሉ። እነሱን ነው አሁን ድጋሚ ምትሳሳት ከሆነ አንተ አልተማርህም ማለት ያን ነገር ደግሞ ምትን እንዳለ ወደኋላ እንዳላስብ አድርጎኛል ማለት። ከብዙ ኤክስፒሪንስ ላይ ቢያንስ አምስት ወይም ስድስት ዓመት ተጫውቻለሁ። ያ ነገር ጠቅሞኛል ብዬ ነው የሚያስቡ እንዳልጨነቅ። ስለዚህ አሰልጣኞች ተረድተው ካል ማለት ነው። ለምሳሌ ዘንድሮ አዋሳ ላይ ተመልክቻለሁ። አምና አዳማም ናሽናል ቲም ላይም ተደጋጋሚ የተለያዩ ጎሎች የተቆጠሩበት ጊዜ አለ። ነገር ግን እነዛ ተቆጥረውብህም አንተን ከማስቀመጥ ይልቅ ማሰለፍን የሚመርጡት የነበረው እና አንተ ላይ የሚያዩት ነገርን በደንብ ተረድተዋል ማለት ነው አሰልጣኞች። እኔ ላይ ብዙ ነገር ስላዩ ነው ሊያስቀጥሎ የሚችላል ማለት። ማንም ሰው ፍጹም አይደለም ይሳሳታል። ግን ደግሞ ያንን ድጋሚ ላለመሳሳት የሚሰራ ሰው ደግሞ ጥሩ ነገር ያሳያል። እና አሰልጣኞች ያን ነገር ተረድቶ ነው ተደጋጋሚ ድል የሰጡ። ከውጭ ከመጡ በረኞች መካከል የቀድሞ የቅዱስ ጊዮርጊስ ግብ ጠባቂ ሮበርቶ ኦድንካራን የማደንቀው በረኛ ነው። ከእንደነሱ አይነቱ ጥሩ ልምድ አግኝተናል። ቢሆንም ግን ከውጭ በረኞች ይልቅ እኛ ላይ ቢሰራብን እንደነሱ መሆን እንችላለን ሲል በውጭ በረኞች ላይ ያለውን አቋም ይገልጻል። ሲያስቀምጥም ያው ከኔ የተሻለውን አምኖ ነው የሚያስገባው እኔ ሳልችል ቀርቼ ሳይሆን ሞር ለዚህ ታክቲክ ይሆነኛል ብሎ የሚያስበው አሰልጣኙ ነው። ብዙም እንትን ማለት ነው እንዴት አሰልጣኞች ያው የራሳቸውን እይታ አላቸው። ሁሉም የሚያዩበት አንግል እንዳረለ ምታቸው እኔም አንተም የምናየበት የተለያየ አንግል ነው የሚያለና ያንን ነገር ደግሞ አሰልጣኞቹ በራሳቸው አይተው ነው ያንን ነገር ኃላፊነት የሚሰጡ እና ምንም እኔ ማለት ሲቀመጥም ሲጫወትም የተለየ ፊሊንግ የለኝም። ብቻ ምንድን ነው የቲሙን ሰክሰስ እና በናሽናልቲም ደረጃ ሲሆን ሀገሬን በተሻለ ውጤት እንትን ለማለት ነው አስበው ስሰራ ምንም ያው በቃ ኖርማሊ። እንዲያውም እኔ በቃ ቤስት ነኝ ብዬ የራሴን የሆነ መኩራራት ምናምን የለብኝም። ከማንም ጋር በቃ ተቃልጄ ነው ጌም ላይ የሚሰራው ሲሪየስም ሲሆን ስቆጣም እንደዛው እቆጣለሁ። ማለት ያው ለክፋት ሳይሆን ጌም ላይ የምትቆጣ ያው ቲሙ እንዲያሸንፍ ሁላችንም ደስተኛ የሆነ እንድንወጣ ነው ናቸው አንዳንድ ያላስፈላጊ ተከላካይም ሳይ ሰማክ ሲንተር ተጫዋቾችም አላስፈላጊ የሆነ ዝም ብሎ ኬርለሱ ነው ሲጫወተናል እሱን ለማነቃቃት ያው ብዙ ብዙ ነገሮችን ትናገራለ ዘረኛ ስትሆን ደግሞ ያው ብዙ ሜዳውን አካል ለምታየው አንተ ስለሆን ከአሰልጣኞችን በላይ ታያለህ ለምን እንቅስቃሴ ላይ ስላለ ብዙም ስለምታነቡ ማለት ከፊት ለፊት ስለሚጫወቱ እና ቤስት ታይም ብዬም ብዙ በታች ከማይገቡትም ከሚገቡትም ያው ተቀይሮ በሚገቡትም ብዙ ትን የለኝም ማለት ደስተኛ ነኝ። እነሱ በሀገራችን እንግዲህ አብዛኞቹ ክለቦች የውጭ በረኛን ይጠቀማሉ። ተገቢና ትክክል ነው ብለ ታምናል። የታምንባቸው ሁኔታዎችን ሳይሆን እኔ አሁን በዚህ አላምን ማለት ቢሰራብን እኛም እነሱ የሚሉትን ያክል ማድረግ እንችላለን ብዬ ነው ማስብ መጀመሪያ ግን የራሳችንም ጥረት ይፈልጋል ተጫዋቹ መኖሩ አንደኛ ማለት ከኢኮኖሚ አንጻር ሊጎዳ ይችላል ሀገራችንን ግን ተጫዋቹን ደግሞ ኤክስፒሪየንስ ለማግኘት እንደዚህ አይነት አሁን ጥሩጥሩ የሆኑ በረኞች ሲመጡ አብዛኛውን ወደዚህ የሚመጡ ያሉ በ ብዙም ከኛ የሚሻሉ አይመስለኛል ማለት ኳሊቲ አሁን አላቸው ለምሳሌ ምታምንበት ብርኛ እንት አሁን እስከ ዛሬ በእድሜ ሊጉ ላይ ከመጣ በኋላም ሆነ ከመምጣት በፊት ከተመለከትካቸው ለእኔ አርያ ሆኗል ይህ የሆነ ነገር ተምሬበታል ብሎ እኔ በጣም ከሊጉ ውስጥ ካየዋቸው ማለት እኔ በመጣወትና ከዛም በፊት ያየት እኔ ወደ ወንካራ ይመቸኛል በጣም ወጊሴ የነበረው በረኛ ለመጀመሪያ ቻምፒዮንስ ሊግ ላይ ነበር ያዩቸው ወርጊስ ከሰንዳው ሲጫወቱ በጣም በቃ ያደነግት በረኛ እሱ ነው። ሀገር ውስጥ ያው ብዙዎች አሉ፣ ግን አውሮፓ አሁን ማለት ከውጭ ከሀገር ውጭ የመጡት በረኞች ደግሞ ኦዶንካራ ብዙ ከኔ በፊት እኔ ያላዩዋቸው አሉ፣ በጣም ቶፕ የሆኑ በረኞች ግን ባዩዋቸው ደግሞ ኦዶንካራ። አሁን ላይ ደግሞ የሚጫወቱት አሁን የቡናውም አሪፍ ነው፣ የባህር ዳሩም ያለው ሴሮች ውስጥ ግን እነዚህ እነዚህ አጄም የሚባለው አሪፍ ነው፣ ዳንኤል አጄ እነሱ በጣም ምርት ነበረ። ግን አሁን ላይ እየመጡ ያሉት በረኞች ብዙም አይደለም። ማለት ኢትዮጵያ በረኞች ችግር ምንድን ነው ብለህ ትላለህ? አዎ መዘናጋት ነው የኛ። ብዙ ጊዜ ምንድን ነው በቃ የሆነ ተቀናቃኝ ቤስት ከሌለ፣ ማለት የሆነ የሚፎካከር በረኛ ከሌለ ብዙም ኬሩን አትሰራም፣ አትጠነቀቅም፣ ደግሞ ያንንም ቦታ አጣለሁ ብላ አትሰጋም እና ይሄ ነው ችግራችን። ብዙ ጊዜ ብዬ የማስበው ግን ብንሰራ፣ አሰልጣኞቻችን የሚሰጡንን ነገር ተቀብለን ብንሰራ ቢሆን የተሻለ ፐርፎርም እናደርጋለን ብዬ ነው የማስበው። ታንኪዩ ለነበረን ቆይታች እጅግ አድርጌ ያመሰግናለሁ። ምናልባት መናገር እፈልጋለሁ ብለምትለው ነገር ካለ ከዚህ ከበረኛ ጋር ተያይዞ እድሉን ልስጥና እናርገል አዎ፣ እኔ ለስራ ባልደረቦች ለወንድሞች የማስተላልፈው እንትን መልዕክት ያው በራሳችንም አምነን ማንም ቢሆን ማንም ከየትም ይምጣል ያው የራሳችንን ነገር አምነን ከጠንክረን ከሰራ የተሻለ ቦታ ማንደርስበት ነገር የለምና ጠንክሮ መስራት፣ ከአሰልጣኞችም ውጭ በራሳችንም አንዳንድ ነገሮችን እንሰራ። ብዙ ጊዜ ምንድን ነው አመጋገብ ነው ችግራችን። አመጋገብ ዝም ብለን ነው የምናደረው፣ ሰዎች ስለሆነ ያ ነገርም ተጽዕኖዋል በኛ ላይ ስትሆን ደግሞ ሰውነት ፍሌክሲ መሆን መቻላል። ዝም ብለን የምታደረው ሰዎች ስለሆነ ያ ትዘረጠጣለ። ብዙዎቹን ጋያቸው በቃ በጣም ፊዚካላቸው አይ ነው የሚሆነው፣ ፋታቸው ብዙ ይሆናል። የዛኔ የሚወርወር ብ ፍሊክስ የን ነገር ብናስተካከል አሪፍ ነው ማለት፣ ያው አንደኛው ምንድን ነው ለዚህ አይነት ነገር የሚጠቅም በራስም ብቻም አይደለም፣ አንዳንዴ ጋድ ያደርግ ሰው የሚያስፈልግ፣ ኔትዎርካችን ባለሙያው ክለቦች ላይ ቢኖር ለብረኛ ብቻም አይደለም ለተጫዋቹ እራሱ ጥሩ ነገር ነው። አመጋገብ በብረኛ ዙሪያ ደግሞ መስራት እና አመጋገብ እናስተካክል። ለተሻለ ህልም ትጋትና ጥረት አጣምሮ የያዘ የሐይቆቹ ግብ ጠባቂ ለእግር ኳስ ምቹ ባልሆነ የገጠር ቀበሌ በአውድማ የተጀመረው ግብ ጠባቂ መሆን መሻቱ ዛሬ ላይ በሀገራችን በባትሪ ከሚፈለጉ በረኞች መካከል ግንባር ቀደሙና ተመራጭ በረኛ እንዲሆን አስችሎታል። አመለሸጋው ሰይድ አብታሙ ለእኔ አሁን ላይ ካሉ የሀገራችን ግብ ጠባቂዎች ምርጡ የመድኑ አወከር ኑራ ነው። ተክለሰውነቱ ለበረኛነት የተሰጠ ነው። ወደፊትም ትልቅ ደረጃ ይደርሳል ብዬ አስባለሁ ሲል የሀገሩን ልጅ የእድገት ተስፋ ተንብየዋል። ውጤቱ መጀመሪያ የራሳቸው ውጤት ያው ኮንፊደንስ እንዳይኖር አድርጎናል። ምንድን ነው አንድ ክለብ ያው የተሻለ ፐርፎርም እንዲያደርግ ውጤቱም ያስገድደዋል ማለት። አሁን አዳማ ቤት የነበረው ቢያንስ ውጤቱም ነበረ፣ ኳስም ይዘን እንድንጫወት ያው ታክቲ የአጫዋታችን ዘይቤ ኳስ ይዘን እንድንጫወት ነው እና ያ ነገር እንዳይሆን የፈጠረው ትንሽ ባለው ሲችዌሽን ውጤት ማለት ክለቡ እዚህ ጋር ሲያመጣ ውጤት እንድታመጣለት ነው። ውጤቱ ደግሞ ሳይሆን ሲቀር ደግሞ አላስፈላጊ ማለት ሪትሙን ጠብቆ መሰረት እንድትጫወት አያደርግም። ከውጤት ፍለጋ አንፃር ማለት ነው። ያ ነገር ነው ትንሽ ከአምናናው ከዘንድሮ ባለፈው ዓመት እንግዲህ አንተ ላይ ከተቆጠሩ ጎሎች ሁሉ ብዙዎች የሚያስታውሱት ከርቀት ተጠልዞ የገባበት ጎል ነው። በዚያን ወቅት የተፈጠረው ነገር ምን ነበረ? እሱን ውስጥ ጎል ሲመጣ ስታስታውስ ምንድን ነው የሚሰማ ነገር? ስታስታውስ ሁሌም ቢሆን ጠንቃቃ እንድትሆን ነው የሚያደርገው። እኛ የነበረው የአምናው ታክቲካችን ምንድን ነው? ያው ከኔ ተመስርቶ ነው እኔ ጀምሯለሁ በሂደት ነው የምንሄዱ ይሄዱ የነበረውና ከኳሱ ዳይሬክሽን ጋር ነው የምትንቀሳቀሱ አንተም ማለት ነው። ብዙዎቹን ካያቸው ኢንተርሴፕት አደርጋለሁኝ አሁን እነዚህ ረጅም በሚጥሉበት ሰዓት ወጥቼ ምናምን አድናቸው ነበረ፣ እና ያን ነገር ለቲሜም ጠቅሞ ነበረ። ግን በዛ አጋጣሚ ያው ሁለት ለአንድ እየተመራን ሶስት ለአንድም ሆነ ከዛም በኋላ ነው በቃ ማለት ስትረሱስ ውጤቱን ከመፈለገው አንጻር ከጨዋታው ጋር እየሄድን ነው። በመሀል ኳሱ ኢንተርሴፕት ተደርጎ ነው እስኪ መለስ ተመቶ የገባው ነው። ያ ምንድነው ከኳሱ ጋር ያለን አመቻቸት ወይም ቀረቤታ የነበረው ነገር ለዛ ነገር ዳርጎኛል ማለት። እኔም ጠንቃቅ አልነበርኩም። ከሶስት ለአንዱ እንደዚህ አይነት ነገር ይፈጥራል ብዬ ምሳል አላሰብኩኝ ነው ያ ነገር ጎሉም ሊቆጥር ይሳለ በኢንተርናሽናል ጌም ላይ አው በኢንተርናሽናሉ ላይ በአጋጣሚ ብዙም ወጥቼ አልነበረም። ቪዲዮው ካየኸው አላውቀም፣ አምስት ከሀምሳ አካባቢ ነው። ግን ያው የአዲስ አበባ ስቴዲየም ታውቀዋለህ፣ ነፋሳማ ነው በጣም። እና ነፋሱ ነው ዳይሬክሽን እኔ የቀየረብኝ ከዛ አንገን መቶ መጥቶ ነው ነው ጀርባ ይመጥቶ የገባው ነው። ብዙም እንደ አሁን ፕሪሚየር ሊጉ ላይ በጣም ወጥቼ ነበር። 16 ከሀምሳው እራሷ አለ ፍዮት ይችላል እና በዛ ማለት ነው የገባብኝ የናሽናል ቲሙን ደግሞ አምስት ከሀምሳ ውስጥ ሙኝ ያው የንፋሱ ሁኔታ ነው። አንዳንዴም ትዘናጋል፣ ይመታል ብለ ሳ ለማታስብ ያ ነገር ሊቆጠር ይችላል። ምን ከዛ በኋላ ከተመልካቹ ግል ካሉ ሰዎች የደረሰ መልዕክት ምን ነበር? ያው ማለት እንደ ደጋፊ ትችት ይኖራል ማለት ከአንድ ከኢንተርናሽናል ተጫዋች ከናሽናል ቲም አገልጋይ ከሆነ በረኛ ትልቅ በረኛ ካፕ ብሎ ከሚታሰቡ ከሚታሰበው እንደዚህ አይነት ነገር ስህተቶችን ማንም ሰው አይፈልግም። እና ለኔ ትምህርት ነው የሆነ፣ ያ ኮመንቱ ለኔ ትምህርት ነው እንጂ ወደኋላ ኋላ እንድመለስ አላደረገኝም። እና ጠቅሞኛል፣ ያ ትችት መኖሩ ለኔ ጠቅሞኛል። ለምን ለቀጣይ ጌሞች ላይ ጠንቃቃ ሆነ እንድትጫወት ነው ያደረገኝ ብዬ ነው ማስብ። ተጽዕኖ የሚያደረገብኝ ነገር ሰይድ ሀብታሙ በጅማ ከነማ የተጀመረው የእግር ኳስ ህይወቱ በወላይታ ድቻ በአዳማ ከተማና ለብሔራዊ ቡድኑ ቀዳሚ ተመራጭ እስከመሆን ሲደርስ አሁን ላይ የሐዋሳ ከተማ ቋሚ የግብዘብ ሆኖ እያገለገለ ይገኛል።